አሊያ ጂያን ልትፈተው ወስናለች። በአንድ በኩል ጂያን ደግሞ አልጨረስንም እያለ አሁንም ከእሷ ጋር መሆኑን መቀጠል እንደሚፈልግ ይናገራል። ሚኔ በዚህ መሀል ላይ ጂያንና አሊያ እንዲፋቱ በጣም ፍላጎቷን ስታሳይ ነበረ። ጂያንም ቢሆን ይህ ገብቶታል። አልያ የፍቺ ወረቀት የዛመታ ጂያንን ብታስፈርመው ነገር ግን እሱ ጥቅም እንደሌለው ነግሯታል። እዛው ለፊቱ ነበር እየቀደደችው። ሚኔ ከዚህ ጀርባ ምን እንዳለ ባታውቅም አሁንም ቢሆን ወደ አሊያ እየቀረበች እየወተወተቻት ነው። አሊያ ግን እስካሁን ድረስ ጠበቃ አላገኘችም። ለዚህ ለፍቺ ፕሮሰስ የሚወር ጠበቃ ስላላገኘችም በጣም ነገሩ ከብዶባታል። ጅያን አንድም ጠበቃ ከሷ ጋር እንዳይሰራ አድርጓል። አሁን ጅያን ደግሞ ሚኔ ሊያናግራት እየመጣ ነበረ። ሚኔ ሊያናግራት በር ጋር እንደቆመ ሁሌም የበር ላንተ ክፍት ነው ብላ ወደ ውስጥ እንዲገባ ፈቀደችለት። እሱም ወደ ውስጥ ከገባ በኋላ የሆን ነገር ልታመጣለት ጠየቀችው። ጅያን ከሌላው ቀን በተለየ ትንሽ ኮስተር ብሎባታል። ሚኔ አልገባሽ ብሏታል። ስለዚህ ተቀመጪ ብሏት ጠይቋት ተቀመጠች። ብዙም የሚነግራን ነገር እንዳለ ግልጽ ነው። ከዛ ሚኔ ይሁልሽ ከምን እንደምጀምር አላውቅም፣ ነገር ግን የሆን ነገር ልነግርሽ በቃ እኔና አሊያ እንፋታም። የማይመስል ነገር ነው አላት። ጂያን ግን ምንድን ነው ሀሳብ? ለምን ነበር ታዲያ ወረቀቱ ላይ እየፈረምከው? ግራ አጋባኝ እኮ። ምንድን ነው የምትፈልገው? ቆይ አንተ ምንድን ነው ሀሳብ ማለት? እስኪ ግልጽ አድርግልኝ እኮ። መፋታት የማትፈልግ ከሆነ ወረቀቱ ላይ ለምን ፈረምክ? እስኪ አጭር መልስ ፈልጋለሁ አለችው። ሚኔ ማልቀስ ጀመረች። ከዛ ዝም ብሎ ሲያት ቶቶ አትመልስልኝ፣ አትመልስልኝ። ለነገሩ መልሶ አለኝ እኮ ገብቶኛል እኮ ምናልባት መልሱ የሚሆነው ያኔ ፈርም ስትለ መቼስ ውስጠ እየተቃጠለ ነበር አለ። በጣም ውስጠ እየነደደ መሆን አለበት። አሊያ ፈረም ብላ ወረቀቶቹን ፊትለፊት ስታቀርብለ ማመን ከብዶ ቀጥል እያልክ ነበረ አደለ፣ ምክንያቱም ለእሷ ስሜት አለ አለችው። የማይመስል ነገር አታውሪ የማይመስል ነገር አታውሪ አላት። አዎ ለእሷ ስሜት አለ፣ ደግሞም እሷ ለአንተ ስሜት እንዳለ ስለምታውቅ ነበረ ያን የፈረምከው ወረቀቱን አደለ፣ እንዲከፋት እኔ እዛ እንዳዘንኩኝ እሷም ትዘን ብለ አለ አለችው። ከዛ ግራ ገብቶ ታያት። ለምንድነው ለእሷ ግን የማይሆን ተስፋ ምሰጠው? ጅያን ግን እያሾፍክብኝ ነው እንዴ የቀለድክብኝ ነው እንዴ አለችው። ይኸውልሽ፣ በመጀመሪያ ልጃ የማወቅ አለብሽ፣ እሷም ቢሆን መረዳት ያለባት ነገር እኔና እሷ በቀላሉ አንለያይም፣ በቀላሉ አንፋታም አላት። ጅያን ምንድነው የምታስበው እሷ እኮ ልትፈታ እኮ ትፈልጋለች እኮ ተዋት በቃ ትሄድ፣ ልቀቃት እያለችሁ ነው ሚኔ? አልገባሽም፣ አልገባሽም ሚኔ። በደንብ አድርጌ ልንገርሽ፣ እኔና አንቺ ግንኙነታችንን ማብቃት አለብን። ልንገርሽ ነው የመጣሁት፣ ሌላውን ነገር ታየው አላት። እንዲህ ሲላት ለማመን ከበዳት፣ በጣም ተቸገረች። ከዛ አረ፣ አረ አይሆንም፣ አይሆንም ጂያን፣ የማይሆን ነገር ነው የምታወራው፣ የምርህን ነው ብላ ማልቀስ ጀመረች። እንደዚህ አምርራ እያለቀሰች ጂያን፣ እሷ እኮ ልትፈታ እኮ ትፈልጋለች እኮ፣ ቆይ እሷን ልፍታ፣ ልፍታ እያልክ ከእሷ ጋር እየተሟገትክ ደግሞ እኔን ከህይወት ጭራሽ ሰርዘ ልታወጣኝ ነው እንዴ ጂያን? የማይሆን ነገር ነው፣ የማይመስል ነገር ነው። ተውተውተው ትክክል አለ ትክክል አይደለም እያለችው። ነገር ግን እሱ እዩልሽ፣ ሚኔ ሲጀመር አሊያ ትክክል ናት። በቃ ይሄ ነገር ልክ አልነበረም። ይሄ ነገር በተቻለ ፍጥነት ማብቃት ነበረብን አላት። ጥሩ አመሰግናለሁ። እሺ፣ ለማንኛውም ግን ስታስበው ይቀላል ይመስልሃል? ከአንተ መስማቴ ደስ ብሎኛል። ከሌላ ሰው ብሰማ ልብ ይሰበር ነበረ። ግን ምንድን ነው የምታስባለችው? ከመጀመሪያ ከተገባው በቀን ጀምሮ ነበረ ከአንቺ ጋር የነበረብኝን ግንኙነት ማብቃት የነበረብኝ እያላት ታለቀስ ጀመረ። በጣም ለመነችው፣ ተለማመጠችው እባክህ አንዴ ተረዳኝ አለችው። ይኸውልሽ አሁን አንቺ ከአሊያ ጋብረሽ ነው የምትሰሪው ይሄ ነገር ከጥቅሜ ደግ ጉዳቱ እየውልሽ እያለ ነበር። ዝም በል ዝም በል እያለች ታለቅሳለች። ብዙ ለመነችው እያቀፈችው ነበረ። ጂያን አትሄድ ብላ እየለመነችው ይኸውልሽ ሚኔ ሲጀመር አንቺ እኮ ልጅ ያለሽ አላት። ጂያን ልጅ እንዳለኝ ያውቃሉ ልጅ እንዳለኛ ትንገረኝ እያለችው ነው እኮ። አሁን አንቺ ለልጅሽኗ መኖር ያለብሽ ኃላፊነት ሊሰማሽ ይገባል እያላት አቅፋው እባክህ አትሄድ ብላ ለመነችው። ነገር ግን እሱ ትቷት እየሄደ ነበረ። ሚኔ ቁጭ ብላ ታለቅሳለች። በሌላ በኩል ዜሬን እንዲሁም እናቷ ቁጭ ብለው እራት እየበሉ ናቸው። ቅድም ወንድምሽንና አባትሽን ለመጠየቅ እስር ቤት ሄጄ ነበረ አለቻት። ማ እያነግርኝም እንዴ ነበር? ምን ማለት ነው? አብረን እንዴ ነበር እኮ ምን ችግር አለው አለቻት። አዎ ልክ ነሽ፣ ግን በቃ ለወንድምሽ ሌላ ነገር ንግሬዋለሁ። ትክክለኛውን ነገር አያቅም። ይኸውልሽ እንዳነ በጣም ይናደዳል፣ እና ሀሳቡንም ይቀይራል። አባትሽን በጣም ፈርቷል፣ ወንድምሽን ምሽን የሆን ነገር ውስጥ እንዳያደርጉት ብሎ በማለት ዜሬን ላይ የበለጠ ፍርሃት እየለቀቀችባት መጣች። ዜሬን ደሚር ያቀረበላትን ሀሳብ ተገዳ እንድትቀበል እየገፋፋቻት ነበረ። ዜሬን ዝም ብላ እናቷን ታዳምጣታለች። የኔ ልጅ ይሄ እንግዲህ እጣ ፋንታ ነው ሁላችን ሁሉም ህይወታችን ላይ የሚመጣው እጣ ፋንታ ይፈጠራል ይፈጠራል ብለን ጠብቀን መጥቶ ማቅ በቃ ይሄን ነገር በጸጋ ተቀበይ ብላ እየለመነቻን ነበረ ዜሬን የምትጋፈጠው ፈተና እየመጣ እንዳለ እየገባት ነው በሌላ በኩል ዛሬ አሊያ ሆስፒታል ታመሻለች ግዳጅ አለባት ድንገት ሚኔ መጣች እንዴ ወይዘሪት ሚኔ እንዴ ዛሬ መጣሽ እንዴ ግዳጅ አለብሽ እንዴ አለቻት አይ አሊያንችን ለማናገር ነበር የመጣሁት አንድ ጊዜ እናወራ አለቻት ሁለቱም ተቀመጡ ከዛም ያው እንግዲህ ዛሬ ጧት የተፈጠረውን ነገር ሁለታችንም አይተናል በጣም ነበር የገረመኝ ገርሞኛል አቶ ጅያንን ጠርተሸው በፊት ለፊቴ እንዲፈርም ማድረግሽ የሁሉ ነገር በጣም ገርሞኛል፣ አለቻት። ይኸውልሽ ምንም ያስገረም ነገር የለም ይኸውልሽ ሚኔ፣ ምክንያቱም ጅያን በመፈረሜ ምን የሚፈጠር ነገር የለም ብሎኛል፣ የእሱ ፊርማ ጥቅም የለውም አለቻት። አውቃለሁ አውቃለሁ፣ ቅድም እኔ ጋ ቤት መጥቶ ነበረ፣ አንድ ላይ ነበርን እያወራን ነበረ አለቻት። ከዛ አሊያ አረባክሽ አሪፍ ነው እንኳንም ነገረሽ አለቻት። ከዛ ሚኔ ይኸውልሽ እኔ እንኳን እየመጣሁት ይኸውልሽ፣ አሊያ ያለሽበት ሁኔታ ሁለታችንም እናውቃለን። በቃ ጅያን አንቺን ያገባሽ ለቦራን ብሎ ነው

ይሄ የቦራን ፍቃድ ስለሆነ ነው እና አንቺ ገና ከሆኑ ነገሮችን ባታወሳስቢ ጥሩ ነው አለቻት። ድንገት ር እየመጣ ነበረ። ባጠገባቸው ላይ ልፈን አልና ቆም አለ። ከዛ አሊያ ልፈተው ፈልጌ ጠበቃ አጣውኝ ተቸገርኩኝ ብላ የጠየቀቻት ነው። ይህን ጊዜ ሚኔ እኔ ጠበቃ ላመቻችልሽ አለቻት። ሚኔ ይኸውልሽ፣ አንቺ የጂያን ፍቅረኛ ነሽ፣ ከአንቺ እንደዚህን ነገር መቀበል እኔ አልችልም፣ ይከብደኛል ብላ የጠየቀቻት ነበረ። እሁራውንም ቆሞ ያዳምጣል። አሊያ በግሏ በተቻለ ፍጥነት ከሱ ጋር ለመፋታት ብታስብ ነገር ግን በአንድ በኩል በሚኔ ላለመሸነፍ የምታደርገው ጥረት እንደቀጠለ ነው። ከዛ አለ አሊያ ትንሽ ተናዳለች። ደና ድሪ ብላት ከተቀመጠችበት ተነስታ ሄደች። ሚኒም ወደ ቤት እየሄደች ነው። ኡርን ሁለቱም አላዩትም። ቆም ብሎ ነገሩን ይከታተላል። በሌላ በኩል ጅያን ማታ ወደ ቤት እየመጣ ነው። ፈጠን ፈጠን እያለ ወደ ዋናው ሳሎን እየገባ እናቱና ወንድሙ ከያ አንድ ላይ ተቀምጠው እራት እየብሉ ነበረ። የኔ ልጅ እንኳን ደና መጣና ተቀመጥ በማለት ሰዳ ከጠየቀችው። ማየሽሽ ቆይ ግን እንዴ አሊያ እና ጃኔት አሉ ኪችን ፈልጌያቸው ነበር አጠዋቸው ብሎ ጠየቀ። ያው ጅያን እራቱን በልቷል። አሁን ክፍሉን ያለው አሊያ ደግሞ እዚ የለች አለችው። ለምን እዚ የለች ማለት ብሎ ጠየቀ። ከዛ ከያ ዛሬ ግዳጅ አለባት ወንድሜ፣ ብሎ መለሰለት። ግዳጅ ጥርጥሩሽ በቃ እያለ ነው። ተቀመጥና ራተን ብላ ስላለች እናቱ ወይዘሮ ሰዳከት፣ ነገር ግን እሱ ወደ እናቱ በደንብ ቀረበ። እሞ እንድትወጣ እያደረገ ነበረ። እማዬ፣ ስለ ቤቱ ጉዳይ ጣልቃ እንዳገቤ ለአሊያ የማኑ የማን ነገር መናገር ሽናቆሚ እያስጠነቀኩኝ ነው አላት። ሲጀመር እኔ ቤት ብገዛላትም ባልገዛላትም እሷ ለራሷ ቤት መከራየቷ እንደማይቀር ነግረኛለች። ይሄ የራሷ ውሳኔ ነው። ጅያን ለምዶ ልጅቷ የምታስገድዳት በቃ የፈለገችውን ነገር ታርግ። ጅያንም እዚህ እንዲቀር ተስማምታለች። ከዛ በሳምንቱ መጨረሻ እየመጣች ትወስደዋለች። በቃ ኤን አርነኛ ከመጀመሪያው ቀን ጀምሮ ስንፈልግ የነበረው ምን ነክቶ ነው? ቆይ አንተ አለችው። እማ የጣልቃ አንድ አገበይ መለከትሽ ብሏት ሊወጣልና አሰበ። ከዛ ትቷቸው እየወጣ ነው። ወደ መኝታ ክፍሉ መጣ። ከመጣ በኋላ በቀጥታ ወደ አሊያ አልጋ እየተመለከተ ፎቶውን አየ። ፎቶውን ካየ በኋላ ወደሱ ቀረበ። አልጋውን ላይም ሌላ የፎቶ አልበም ነበረ። ይህን የፎቶ አልበም እየገለጠ ይመለከት ጀመረ። ብዙ ነገር ይቀሰቀስበታል። ከዛ ሰባሰበና ከዛ ሰባሰበና ፈጥኖ ከቤት እየወጣ ነበረ አሊያ ደግሞ ጠበቃ ለማግኘት ብዙ ተቸግራለች። አሊያ በኢንተርኔት በላፕቶፖ ላይ ብዙ የጠበቃዎች ስም ዝርዝርና ፎቶግራፍ መተውላት፣ ነገር ግን አንዳቸውን እንኳን ለማግኘት ፈራች። ምክንያቱም ጂያናል ቦራን በጣም ይፈሩታል። አሁን እንዲህ ተጨንቃ ባለች በሰዓት ድንገት እሁድ መጣ። መግባት ይቻላል ብሎ ወደ ውስጥ እየገባ ነበረ። ከዛ ፍለፊቷ ተቀመጠ። የእውነት ትላንትና ስለተፈጠረው ነገር በጣም ያሳዝናል፣ በጣም አዘኛ ያለው አቶ እሁድ። ማለት እንደዚህ መሆን አልነበረበትም ነበረ ትለዋለች። ችግር የለም ችግር የለም ይህ ችግር አይደለም፣ እኔ እረዳሻለሁ፣ ምንም አታስብኝ እያላት ነው። ከዛ ፍለፊቷ ተቀመጠች። ታዲያ በዚህ ሰዓት ምን ታደረጋለ? ብላ ጠየቀችው። ያው የሆነ አፋጣኝ ጉዳይ ነበረ ተጠራኝ፣ የሆነ መፈጸም የነበረብኝ ሰርጀሪ ነበረ፣ እሱን ሰራው እና ሁሉም ነገር ሰላም ሰላም ነው እያላን ነው። ከዛም ትናንትና ከተፈጠረው ክስተት በኋላ እንዴነሽ? አላት። ደና ነኝ፣ ደና ነኝ እያለችው ነው። እኔ ማለቴ መስመሬን እንዳላልፍ ግን፣ እንዴት ነው ማለቴ ከጅያን ጋር የሆነ የምትግባቡም አይመስለኝም። ጅያንም ቢሆን እኔን አልተረዳኝ፣ ምን እንደሚያሰብ አላውቅም። እኔ አንቺ እንድታዝኝ አልፈልግም። ማለቴ አሁን በዚህ ሰዓት ላይ አንቺ ነሽ እየተበደልሻለሽ አላት። እንዲህ ሲላት ፍጥጥ ብላ አየችው፣ በጣም ገረማት። እንዴት ነው የሚናገረው ብላ የታዘበችው ይመስላል። ከዛ ሱ ምንድን ነው ከዚህ በኋላ የምታደረጊው ብሎ በድፍረት ጠየቃት። ከዛ ሷ ጂያንን ልፈታው እያሰብኩኝ ነው አለችው። በጣም ቆንጆ ውሳኔ፣ ጥሩ ውሳኔ እያላን ነው። ነገር ግን ጠበቃ ለማግኘት በብዙ መንገድ እንደተቸገረች አስረዳቸው። ከዛ ሱም የሆነ ጓደኛ አለኝ፣ በጣም ጎበዝ ነው። በተለይ ደግሞ በፍቺ ጉዳይ ላይ በጣም ብዙ ዓመት ሰርተዋል እና እዚህ ሚዲያት ውስጥ አረም የሚኖረው ዲያርባኪር ውስጥ ነው የሚኖረው። እንደገና ጂያንም እሱ ላይ የሚያደርስበት ተጽዕኖ በጣም ትንሽ ነው። እሱ በጣም ይረዳሻል፣ ያግዝሻል። እኔ ስልክሽን ሰጠዋለሁ። እንደገና ይሄው ቢዝነስ ካርዱን ብሎ የሰጣት ነው በጣም ደስ አላት። በቀላሉ ጃንን እንደምትፈታው እየተናገረች ነው። እንዲህ እያወሩ ሁለቱም እየተነጋገሩ እያለ ድንገት ወደ ውስጥ ጃን ገባ። ይህን ጊዜ እሁር ተነስቶ ሊወጣ ነበረ። ድንገት ጃን ፊት ለፊት ሲያየው ግን በጣም ነበር የተናደደው። እሁርና ጃን ተያዩ። አሊያ በአንድ በኩል መዋላቸው ናት። ጃን የሆነ ጠብ እንዳይፈጥር ፈርታለች። ጃን ምን ተፈጠረ? ምኖንክ፣ ምኖንክ ብላ እየጠየቀችው ነበረ። በአንድ በኩል እሱ ዝም ብሎ እሁርን እያየው ነው። ከዛ ጃን ዞር ብሎ አሊያን ደሞ አያት። እሻንተ ምን ብዬ ነግሬ ነበረ? እዚህ ምን ታረጋለህ? ቆይ ምን ታረጋለህ? እስኪ ጊዜ መልስልኝ፣ ምን ሰራለህ? እያሉ ነበረ ከዛ አሊያ ረፍረፍ ጊዜ ነው ለን እንዳትጠጋው እያለችው ነበረ። ሚስት ያጠገምን እንዳደርስ ብዬ አስጠንቅቅ ያልነበር እንዴ አንተ አይገባም እንዴ አለ አሊያ ደግሞ ጅያን ተውተውተው እያለች ልታስቆመ ሞከረች። አሊያ ኔውጭ ነውጭ አንቺ ነውጭ አንቺ መሄድ አለብሽ እኔ ከሱ ጋር በስነ ስርዓት እንደው እንዳወረዋለሁ አላት። ጅያን እባክህ ከዚህ ይሄ ሆስፒታል ነው። እዚህ ብጥብጥ አትፍጠር። ጅያን እንውጣ እያለች ነበር። አንቺ አላትሽ ውጪ እያላት ቶሎ ብሎ እየታገለ እያስወጣት ነበረ። እሷ አልወጣም እያለች ታስቸግራለች። እሱ ግን እየገፈተረ እየገፋ እያስወጣት ከዛ በሩን አሊያ ላይ ዘጋው። ጅያን ጅላቱን በሩን ክፈት ጅያን የሞኝ ስራ እየሰራ ነው በሩን ክፈት እያለችው ነው። ጅያን ግን በሩን ቆለፈና እሺ አንተ ምንድን ነው የምትለው ቆይ ምንድነው ሀሳ ምን ብዬ ነበረ? ሚስቴ አጠገብ እንዳደርስ ብዬ ነበረ። ምሮ የምታስበው አለው። አቶ ጅያን ይቅርታ አርግልኝና ልትፈታ ስላሰበችው ሴት ነው ስለ ሚስት ነው የምትነግረኝ እያሉ ነበር። ምን አገባ ምን አገባ ምን ነው፣ ነይ ከእሷ ጋር እንድፋታ ልታግዛት ነው እንደዛ ነው አለው። ለምን አረዳትም፣ ግጥም አድርጌ ነው እንጂ ማግዛት በደንብ አድርጌ ነው መረዳት። እንዴ ያለችበት ሁኔታ እኮ ሁላችንም እናውቃለን። አንተ ምን አይነት ነገሮች ውስጥ ከተትካት ቺ ታርገህባታል እኮ አይታየም እንዴ ጅያን፣ እባክ አይንን እንግልጥ ይታይ አለው። ምን አገባ አንተ በእኔ ግልዮት አንተ ምን ይመለከታል? ምን የጅል ስራ ነው የምትሰራው? አለው። ጃን አንተ ራስህ ሞኝ የየወንክ ነው። እንዴት ነው እንደዚህ የምታስበው እንዲህ ይሄ እኮ እንዴ እንደ ሰለጠነ ሰው እናስብ እንጂ እንደ ሚስትህ እኮ የሰለጠነች ሴት ናት። በቃ ልትለዩ ትፈልጋለች። ሞኝ ነህ እንዴ አንተ? መብቷ እኮ ነው። በቃ ጠበቃ ልታቆም ፈለገች። አንተ ግን በሄደችበት መንገድ ሁሉ ጣልቃ እየገባ ታስቸግራታለህ። ማን ስለሆንክ ነው አንተ? ቆይ ማን ስለሆንክ ነው? እኔ ደግሞ አግዛታለሁ። አይገርምህ። በጣም ነው መረዳት እያሉ ነበረ። አቶ ኡር ተጠንቀቅ፣ ተጠንቀቅ ይሁለ በጣም ዝም ስል በጣም እያበዛው ነው። አታበሳጨኝ፣ በጣም እያበዛው ሆነው አለው። ምን ታመጣለህ እያሉ ነበረ። አልያን ረዳታለሁ። ምን ታመጣለህ ሲለው ጃን ወስዶ ይገፈትረዋል። ከዛ ኡር ወዲያው ነበረ የአልያ ጠረጴዛ ስር ተወሸቀው ወደቀ ወድቆ እየተመለከተው ነበረ። በአንድ በኩል አልያ ድምፅ እያሰማች ነው። ጃን ምን እያረክን ያለው በሩን ክፈት ባክህ ጃን በሩን ክፈት ትለዋለች። ከዛ ጃን ወደሱ ቀረብ አለ። ከዚህ በኋላ ደግሜ ሚስት ያጠገባ ያበቃልህ አለ ይለ ቆፍጠን በለ እንደው እንደሆን አናግረኝ ብሎት በሩን ከፈተው። ከዛ አሊያ መጣች። አሊያ ወደ ውስጥ እየገባች እንዴ እንዴ ዶክተር ደናነህ እያለች እሱን ደገፍ አርጋ ስታነሰው በአንድ በኩል ጃን ደግሞ ኮቷንና ቦርሷን ይዘው ነው ኔ ኑጣ ኑጣ ኑጣ ተይሱ ይነሳል ምንም ምንም ይላታል። ዝም በል ዝም በል አንተ ትሏለች አሊያ ና ያትድረቂ ተነሺ እያላት እየጎተታት እጇን ይዘው እየወጡ ነበረ። በሩን ተከፈተ። ቢሮ እንደተመሰቃቀለ እጇን ይዞ አብረው እየወጡ ጅያን እጅ ልቀቀኝ እጅ ልቀቀኝ ትሏለች። አብረን እንሄዳለን እያላን ነው። ግዳጅ እኮ ገና እኮ አላለቀም፣ ብዙ ስራ አለብኝ አለችው። ስራ ከዚህ በኋላ የለም። ና ና ወደ ቤት መሄድ አለበት እያላን ነው። ከዛ እጇን እየታገለች አተታጊ ይላታል። በመጨረሻ እጇ ለቀቃት። ይኸውልሽ እንደዚህ መዋረድ ካልፈለግሽ አርፌ ስራሽን ስሪ። ይህ ሰውዬ እንዳይጠጋሽ ንገሪው። በጣም ብዙ ነገር ነው ይመስለው እያላን ነው። ከዛ ቦርሷን ሰጥቷት አብረው ሁለቱም እየወጡ ር በሌላ በኩል ከወደቀበት እየተነሳ ነው ወገቡን ይዞ በጣም ተናደዋል። አልያና ጅያን እየተጨቃጨቁ ከሆስፒታሉ እየወጡ ናቸው። ጅያን ልንገር ከዚህ በኋላ ደግመ በእንደዚህ አይነት መንገድ መምጣት አትችልም እየነገርኩ ነው እያለችው፣ ሙዛፈር በሩን ክፈተው ይለዋል። ጅያን እንደዚህ ሲል አሊያ ደግሞ ሙዛፈር ሌላ መኪና አምጣልኝ፣ እኔ በሌላ መኪና ነው የሚሄደው ትላለች። ከዛ ጅያን መኪና በሩን ክፈተው ይለዋል። አሊያ መኪና አምጣልኝ እያለች ለረጅም ሰከንዶች ተጨቃጨቁ። ከዛ ሙዛፈር በሩን እየከፈተውን ነው። ይቅርታ አድርጊልኝ ይላታል። በጣም ተሳፍራለ ብላ መኪና ውስጥ ገባች። በሩን ዝጋው ዝጋው፣ ዝጋባት ይለዋል። ከዛ አሊያ ምንድን ነው የምትለው ጅያን ትላለች። ከዛ ጅያን ዞሮ እንደገና መኪና ውስጥ ገባ። ከዛ አንድ እየተጨቃጨቁ በቀጥታ ወደ ቤት እየመጡ ናቸው።

በጣም ናፈቀችው በስልክ እንኳን ካወሩ ብዙ ቀናቶች አለፉ። ከዛውም በቀጥታ ወደ ከድር ጋር መጣ። ከድርን ከእንቅልፉ እየቀሰቀሰው ነበረ። ከድር ከድር እያለ ሲቀሰቀሰው፣ ከድር ተኝቶ ነበረ። ሲነቃ ከመደንገጡ የተነሳ ሽጉጥ እየደቀነ ነበረ። ኧረ ከድር ተረጋጋ፣ እኔ ነኝ እያሉ ነበረ። ካይ ምን ፈለክ? ምን ፈለክ? አንተ አብድ አለ። ዚ ሳትመጣል እንዴ አለው። ይኸውልህ ሊሆን ነገር ላናግርህ ነበር። ጠውት ይሏል። ካይ ስለዚህ ሬ ነው አልፈልግም፣ አልፈልግም። ይኸውልህ ለወንድሜ ቃል ገብች ይለታለሁ። ምንም ነገር ቢመጣ አልሰማም፣ አልሰማም። ይኸውልህ ካ ውጣውጣ ከዚህ እያው ነበር። ቆይ ተረጋጋ፣ ተረጋጋ። አንድ ጊዜ አንተናር ለሚፈለጉት ፓኪዜን ነው የፈለግኳት አለው። ፓኪዜ ለምን እያለው ሀሳቡን ነገረው። ከዛ ከድር ወዲያው ወደ ነ ፓኪዜ እየመጣ ነበረ። ፓኪዜ ከእናቷ ጋር ሆነ አንዳንድ ነገር እያዘጋጀች ነው። ከዛ ከድር በርቀት እያያት አየችው። ከዛ ነይ እያለ በምልክት እየጠራን ነበረ። መጣው መጣው ትለዋለች፣ በአይኗ ምልክት እየሳቀች እያየችው መጣሽ መጣች ይለዋል። ከዛ ስትነሳ ግን መዳመጫ ነገር ይዛ ነበር የመጣችው። ረረ መጣሽ መጣሽ መጣች መዳመጫ ይዛን የመጣችው ልትገለን ነው ትለዋለች። ከዛ ከድር ልትመታው ታባረው ጀመረ። ለምረው ምጠራኝ ምን ላድርግ ምን ላድርግ ለምረው ምጠራኝ እያለች ስታባረረው፣ በአንድ በኩል ደግሞ ከዛ ቆይ አንዴ ቆይ አንዴ ፓኪዜ እኔ ነበርኩ የፈለኩሽ ብሎ አስቆማት። ማን አንተ ፈልግ ጋይ ጠርታኝ? አለች ፈልጊሽ የሎ ነገር ነበር የፈለግኩሽ ይላታል ከድር፣ ተቀመጠ። ከዛ ሀሳቡን ነገራት። ከዛ እሻ አለችው። አሁን ዜሬን ከእናቷ አጠገብ ናት፣ ስልኳ ደግሞ ፊት ለፊት ተቀምጠዋል። ድንገት ተደወለ። ሲደወል እናቷ ስለምትጠራጠራትና ስለማታ ስለማታምናት ስልኩን አይቸው፣ በማይታወቅ ስልክ ነበር የተደወለው። ማንም ይደውለው ብላ ስልኩን አነሳች። ሄሎ ትላለች። ሄለው ወይዘሮ ቪደን እንዴት ነሽ? እኔ ጓደኛ ዜሬን ፈልጊያን ነበረ ጄላ ነኝ አለቻት። ጄላን? ምን ነው ታዲያ በዚህ ሰዓት ይደወላል እንዴ? ምን ማለት ነው? ነበረ ልክነሽ፣ ልክነሽ፣ ነገር ግን የጻፍኩት ኖት ሷ ጋ ነበረ ነገ ደግሞ ፈተና ላይ ላናግራት ፈልጌ ነበረ አለቻት። ከዛን ከያን ያናግራት ብላ እናቷን ለዜሬን ስልኩን ሰጠቻት። ከዛ ዜሬን ስልኩን ተቀበለች። ሄለው ጄላን ትላለች። ወዲያው ነበር ካያ ሄለው ዜሬን እያላት ከዛውንም ዜሬ ማስመሰሏን ቀጥላ ከእሱ ጋር ማውራት ጀመረች። ይኸውልሽ ዜሬን በጣም ነው ናፍቀሽኝ፣ በጣም በጣም ናፍቀሽኛል። ነገር ግን የሻይን ነገር እስኪረጋጋ ድረስ ችግር መፍጠር አልፈለኩም በቃ እንጂ መጣ ነበር አላት። ጄላን እሺ እሺ፣ ችግር የለም እያለች ዜሬን ስልክ ማውራቷን እንደቀጠለች ነበረ። ይኸውልሽ በጣም ድብርት ውስጥ ነው ያለው። ዜሬን ናፍቀሽኛል። እንዴት ብዬ የሻይን ዕዳ እንደምከፍል አላቅም። ሻይን ትልቅ ውለታ ውሉልኛል። ግን በቃ እሱ ከእስር ቤት ይወጣል፣ ምንም አትጠራጠሪ። እኔ ምንም ሳላረግ ነበር እዛ እስር ቤት የገባሁት ከዛ ውጥቻለሁ። እሱም ቢሆን ምንም አላጠፋም። ከዛ እስር ቤት መውጣቱ የማይቀር ጉዳይ ነው፣ ይወጣል። ምንም አታስበ። በጣም ነው መወድሽ እያላን እያላልነበረም። ከዛ ሽሽ እጄ ላንሽ አመሰግናለሁ ብላ በመጨረሻም ስልኩን ዘጋች። ከዛ ስልኩን አስቀምጣም ባ እየተናነቃት በቃ ማየኔ ልግባና ልተኛ ብላ ልገባ ነበረ ስልኩ አንቺ ጋር ይቆይ አለቻት። ከዛ ዜሬን ስልኩን ይዛ ወደ ውስጥ እየገባች ነው። እነ አሊያ እቤት ደረሱ። እቤት እንደደረሱ በሩን ከፍቶላት ነይ ውረጅ እያላን፣ ነገር ግን አሊያ ተናዳበታለች። በሌላ አቅጣጫ በራሷ በሩን ከፈተች፣ ወጣች። ከዛ በኃይል ነበር መኪናውን በር የዘጋቸው። ከዛ ወጣችና ወደ ቤት እያመራች፣ በአንድ በኩል ጅያን ይከተላታል። ከዛ ሁለቱም እቤት ገቡ። እቤት ከገቡ በኋላ ጭቅጭቅ እንደገና ተጀመረ። ምን እያረክን ያለ። ቆይ አንተ ምን አርግ ነው የምትለኝ? ምን ላርግ? ቆይ ምንድን ነው አንተ ከጫካ ነው እንዴ መጣው? አንተ አውሬነ እንዴ ወንበዴነ እንዴ ብላ ያገኘችውን ነገር መወርወድ ጀመረች። ዝም ብሎ ያያታል። አሁንም ቢሆን በልበል፣ ይህ የሚገባ ያንተ ቋንቋ ነው፣ እንዲ ነው አንተ የሚገባ እያለች አሁንም እያነሳች እየወረወረች ነበር። አንተ ጭራቅ ነ ምንም ስልጣን አይገባም፣ በማለት አሁንም ቢሆን ያገኘችውን ነገር እያነሳች እየወረወረች ነው። ጅያን ባንድ በኩል ጥሩ ጥሩ፣ እሺ፣ የሰለጠኑ ሰዎችም ጭራቅ መሆን አይችሉም ማለት ነው፣ ይኸው እያየንሽ እኮ ነው ይላታ። ከዛውንም ቢሆን እያነሳች ትወረውራለች። በይ በይ ወርውሪ፣ ጎበዝ ጎበዝ፣ በቃ ጨረሽ፣ እንኬንም ወርወር ብሎ አንስቶ እየሰጣን ነበረ፣ አረ ሉር ብሎ እንዴ፣ ብላ እንደገና እየወረወረች ነበረ። በይ ጨረሽ፣ ሌላ ሳ ተወረውሪ እያለና አሳያለሁ አሳያለሁ ብላ በቀጥታ ጅያን ወደሚጠቀምበት ጠረጴዛ መጣች። በብስጭት ተሞልታ ጠረጴዛውንም ብትንትኑ ልታወጣው ነበር ረፊ

እንደዚህ እጇን ሲዝ ሁለቱም አይን ለአይን እየተያዩ ነበረ። ሁለቱም ደንግጠዋል። እንዲህ ተደናግጠው አይን ለአይን ከተያዩ በኋላ በር ይንኳኳል። በር ሲንኳኳ ማን ነው ምንፈልጋችሁ እያለ ጅያን ይጮኻል። በአንድ በኩል አሊያን ብትሆን ምንፈልጋችሁ ነው ብላ ትጮኻለች። ከዛ ጅያን የአሊያን እጅ ለቆ በቀጥታ ወደ በሩ ቀረበ። በሩን ከፈተው። የመጣችው ሰዳከት ነበረች። እንዴ ጅያን፣ ምን ሆናችሁ ነው ድምጻችሁ፣ ስትጨቃጨቁ ኮታ ሲደርስ እኮ ይሰማል። ምንድነው የምትወረውሉት? ምን ተፈጠረ? ምንድን ነገሩ እያለችሁ ነበር። እማዬ፣ ይሄኛ ጉዳይ ነው። በቃ ደናደሪ ሂጂ፣ በቃ ደናደሪ ብሎ በሩን ዘጋባት። ከዛ ሷ በርጋ ቆማ ስትስቅ ነበረ አልያ እንደዚህ መጫወሽን የምቀጥ ከሆነ ማ ነው ጃንን ከእንቅልፉ ትቀሰቅሸዋለች። ሌላ ነገር ነው ስለው እያላ ነው። አረ እባክህ፣ የእሱ ነገር ደግሞ አሳሰበ። ይህ ሁሉ የመጣው በአንተ ምክንያት ነው አለችው። በእኔ ምክንያት አላት። አዎ በአንተ ምክንያት፣ በአንተ ምክንያት ነው አንተ ማነው። ቆይ ማነኝ ብለን ነው የምታስበው? እኔ ጠበቃ ለመቅጠር ከአንተ ፍቃድ መጠየቅ አለብኝ እንዴ? ምን እያረክን ያሉ ለምንድነው የማትተወኝ ተወኝ። በቃ አልፈልግም እያለች ነው። አለያ ከመጀመሪያው ጊዜ ጀመረ ነገር አለው። ራስሽ ነሽ ይህን ሰውዬ ነሽ የምታገኘው እሱ ሰውዬ አንቺ አጠገብ መድረስ አይችልም፣ አይችልም፣ ሊጠጋሽም አይችልም እያላን ነበር። ለምን ሲባል ምን አገባ አለችው። ምክንያቱም አንቺ የኔ ሚስት ነሽ እየገባሽ ነው አለ ለው ይኸውልሽ በኋላ በጣም ትጸጸቻለሽ አላት። እያስፈራራኝ ነው አለችው። እያስፈራራሽ አይደለም ግን ትጸጸቻለሽ እያለ እያስጠነቀቀ አልነበረም። ከዛ ብታርፍ ይሻላል። ትንሽ ጊዜ ቀረኝ፣ እገላገላለሁ እውር በመጨረሻም ጠበቃ አምጥቶልኛል። ምን እንደምትሆነ ያለው አለችው። ኧረ ጥሩሽ። ከዛ ዳኛው ይወስናል ማለት ነው። እኔ እንደሆንኩ ለዳኛው የምነግረውን ነገር ጠንቅቄ ያውቃለሁ። ይኸውልሽ ያ ውር የተባለ የተረገመ ሰውዬ ግን ሀሳቡን ታውቅያለሽ፣ ይገባሻል እኮ ምን አይነት ፍላጎት እንዳለው። ለምንድነው አ እንዳላይ የምትሆኝው? ምንድነው የምታስቢው አላት። ምን ማድረግ ነበረብኝ ታዲያ ምን ማድረግ ነበረብኝ? አስገድደኝ እኮ ነው፣ መንገዱን በሙሉ ዘጋብኝ። እኔ ከአንተ ጋር አንድ ቀንም እንኳን በትዳር ውስጥ መቆየት አልፈለገም ጅያን እባክ እባክ ይውል እንድ ጠላ አታርገኝ እባክ እየነገርኩ ነው እየለመንኩ ነው እንድ ጠላ አታርገኝ አለችው ምን አንድ ጊዜ ጠልተሽኝል እንዴ ከዚህ በላይ ጥላቻ አለ እንዴ ብሎ ተመለከታት እሷም አየችው ጅያን እባክ እኮ ነገር እናብቀዋ እናባበቃ ተስማምተን ለያይ እናብቀው እባክ እያለችው ነው ከዛ እሱ ፍርድ ቤት እንገናኝ እሱን እናያለን እያለጥ እሷም እናያለን እያለችው ድንገት ልጇ መጣ ጅያን ከእንቅልፉ ባኖ ነበር የመጣው እማዬ እዚህ መተኛት ፈልጌ ነበር የመጣውት ምን ተፈጠረ እያላን ነበረ ምንም ምንም አልተፈጠረም ትለዋለች መሬቱ እንዳለበት ሰባበረ ብርጭቆች ስለ ተሞላ እንዳይራመድ ወደፊት እያስጠነቀቁት ነበረ እማዬ መጥፎ ልማይቼ ነበር የመጣው ጣላት እኮ ናሽ ናሽ እያለችው ጅያን አንስቶ አልጋው ላይ ሊያስተኛው እየሞከረ ነበረ ምን ሆናችሁ ነው እዚህ ምን ተፈጥሮ ነው መሬቱ እንዳለ ብርጭቆ በብርጭቆ የሆነው ብሎ ጠየቀ ምንም ምንም ዝም ብሎ ነው እያለች እሷ ልጇን ታባብላለች ከዛም ለሁለት አልጋው ላይ ያስተኙታል ጅያን አቅፎ ስሞ አልጋ ላይ ካስተኛው በኋላ ከዛ እማዬ ኔ አብረሽኝ ተኛ ይላታል እሺሽ መጣው መጣው ትለዋለች ከዛ አጎቴ ጅያን ና አብረኝ ተኛ ብሎ እየጠየቀው ሌላ ቀን ሌላ ቀን እያለው ነው ከዛ እሷ ልጇን እያስተኛች በአንድ በኩል ጅያን እየተሰባበረውን ጠርሙስ እየ ሰበሰበ ነበረ ሲሰበሰብ፣ ጃን ተውጅን ይቆርጣልን ይሰበሰባሉ ትለዋለች። በአንድ በኩል ሱ ያራያ ችግር የለም ትንንሽ እኮ ናቸው፣ ችግር የለም እያየሁ ሰበስባለሁ ይላታል። ከዛ ሷ ጃን ተኛ፣ በቃ ተኛ፣ አይነን ክደን እያለችው ልጇ እንዲተኛ ካረገሽ በኋላ ጃንን የሰበስባሉ አልኩ እኮ እጅን ይቆርጣል ረፍ ትለዋለች። አለያንቺ እጅሽን ይቆርጥሻል ምን ሆነሽ ነው እያላን ነው ጃን ረፍን የሰበስባሉ አልኩ እኮ ስትለው፣ እሱ ደግሞ እንዲህ ዶክተር እኮ ነሽ አንቺ፣ እኔ ጣቴ ቢቆረጥ ችግር የለም አንቺ ግን በጣም ስራሽን መስራት ሁሉ ይከብድሻል አላት። ይህን ጊዜ መሰብሰቡን አቆመች። ከዛ ሶ እየሰበሰብ በቃ የቀረውን ይጠርገዋለሁ አለችው። እሺ ጥሩ እያላት የሰበሰበውን ይዞ እየወጣ ነበረ። ከዛ ወደ ቢሮ መጣ፣ ወደ ታችኛው ቢሮ እየገባ ጣቱን ትንሽ ወቅቶት ነበር ጠርሙሱ እያየው ነው ያለው። አልያን ብትሆን ከልጇ ጋር እየተኛች ነው። በጠዋት ጃን ወደ ቢሮ መጥተዋል። የእሱ ጠበቃ ስለ አዲሱ የአሊያ ጠበቃ አጣርቶ ለጃን መረጃ እየነገረው ነበረ። በጣም ጎበዝ ጠበቃ ነው፣ በተለይ በፍቺ ጉዳይ ላይ በተመለከተ ብዙ መሰርቷል እያለው ነው። ከዛ ጃን አስፈላጊውን ነገር ማድረግ አለብን እያለ ያስጠነቅቃል። አሊያ ከጠበቋ ጋር ተገናኘች። ከዛ ጠበቃ አሊያን ብዙ ጥያቄ እየጠይቃል ነበር። ይህም የበለጠ ነገሩ ከባድ እንዲሆን ብዙ ነገር መጠቀም ትችላለሽ እያላ ነው። በተለይ ከማገጠብሽ፣ እንዲሁም ሌሎች ነገሮችን ከተጠቀመ ሊመታሽ ከሞከረ እያለ ጠየቃት። አሊያ የሚኔን ጉዳይ ችሎት ላይ ብታነሳ ነገሩ በአንድ ጊዜ እንደሚቋጭ የጅያን ጠበቃም ያውቃል ጅያንም ያውቃል። ነገር ግን አሊያ እዚህ ጋር አልፈለገችም። እንዲሁ በዚሁ መንገድ ብቻ መፋታት እንደምትፈልግ ተናገረች። ከባድ ይሆንብሻል ብሎ ጠበቃው እየነገራትም ይህ ገብቷታል። በሌላ በኩል ዜሬን ወንድሟን ለማየት እስር ቤት ሄደች። ሁለቱም ተገናኙ። ከዛሱ ሱ ሳይደብቅ እየጠየቃን ነው ዜሬን ምንድን ነው የደሚር ጉዳይ ምንም አልገባኝም እኮ ቆይ እያስገድዱሽ ነው እንደ ቤት በአሁኑ ደግሞ በምን ጉዳይ ነው የሚያስገድዱሽ? አልገባኝም እኮ አላት። አይ እንደዚያ አይደለም እኔ ከዚህ በኋላ ማንንም ሰው ቀና ብዬ ማየት አልችልም ከታገትኩኝ በኋላ ስትለው፣ ዜሬ ነው የማይመስል ነገር አታውሪ ምንድነው የማይመስል ነገር የምታውሪው ብሎ እየጨባን ነበረም። ከዛ እሷ ይሁልን አንተ ከዚህ እንድትወጣ ብቻ ነው የምፈልገው ሌላ ነገር አልፈልግም እናንተ ብቻ ደና ሆኖ ብላ እየጠየቀችው ነበረም። ከዛ የሚኖሩበት ሰዓት አለቀ። ተቃቅፈው እየተለያዩ ናቸው። ዜሬን ትመለሳለች። አሊያ ከጠበቋ ጋር በመሆን ጅያንን ልታናግረው ወደ ስራው ቦታ መጣች። በቀጥታ ወደ ውስጥ እየገቡ ነው። ከዛ ጃና አልመጣ። ከዛ አሊያም እንደው ጃና ይመጣም እንዴ ብላ ጠይቃለች። ይመጣል ይመጣል ብሎ ጠበቃው ኤሮል ይመልሳል። ዜሬን ከእስር ቤት እየወጣች ደሚር ፊት ለፊት እያገኛን ነው። ዜሬን፣ እንግዲህ የወንድምሽ ችሎት ቅርብ ጊዜ ነው ታውቂያለሽ፣ እና ይህን ነገር ቶሎ መወሰን አለብሽ። ሁለት አማራጭ ብቻ ነው ያለሽ። ፍጥነሽ አስተውለሽ ጥሩ ነገር እንደምትወስኝ እርግጠኛ ነኝ እያላል ነው። ከዛ እሷ መኪና ውስጥ ገብታ እየሄደች ነው። ባንድ በኩል ደሚር ቆም ብሎ እያያታል። ከዛ ሻይ ወደ ናሬ ደወለላት። ወደ ናሬ ደውሎ እባክሽ ለዜሬን አስጠንቀቂያት ደሚርን እንዳታገባው እያላን ነበረ። ናሬ ከደሚር ጋር ዜሬ ልትጋባ እንደሆነ ስትሰማ ደንግጣለች። ይህን ጊዜ ነበር ኦስካን ተደብቆ ሲያዳምጥ የነበረው። ከዛ በኋላ ሻይን፣ ይኸውልሽ ናሬ፣ ንገሪያት፣ እኔና አንቺ ላይ የተፈጠረውን ነገር አስረጃት፣ ነገሩ በጣም ከባድ እንደሆነ አልገባትም ብሎ እየለመናን ነው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 ግሬን ድረስ በያላችሁበት መልካም ቆይታ ይሁን።